ታዬ ይባላል ከናባቴ ስም። ሌሎቻችሁም ለማታውቁት በዳዊት ስም ላስተዋውቃችሁ አዲስ አለም ታዬ ይባላል። አሁን አዲስ አለም ታዬ ይሄ አካውንት የንግድ የምሰራበት ምንማም፣ ብዙን ጊዜ ሽቲ፣ ድሪያ፣ አባያ ምናምን እነግድበታለሁ። ቲክቶክ ላይ ሰምታችኋል። ኦርደር እያረጋችሁ በአይስር ሊንክ አለ፣ ከታች ደግሞ የሚለጥፋለው። ከዛ በኋላ ደግሞ አዲስ ሰለምቴ ናት፣ ዳዊት የዛሬ ሶስት ወር ከሃያ ምናምን ቀን ነው እስልምናን የተቀበልኩትኝ እና እንደ ሙስሊም ሴትነቴ እንደ ሙስሊምነት እዚህ ጋር የእስልምና ዲናዊ ትምህርትና ሌሎችንም ሰዎች ወደ እስልምና እንዲመጡ ጋብዝበታለሁ። እኔን አይተው ምናልባት እንደዚህ ወጥቼ ሲያዩኝ ሁለቱንም ነገር ፕሮሞት አደርጋለሁ። አንደኛ ስራዬን ፕሮሞት አደርጋለሁ፣ ሁለተኛ ሃይማኖቴን ፕሮሞት አደርጋለሁ፣ ሶስተኛ እንዳንተ ሙስሊም ሆነ ክርስቲያን ሆነ ማንም ኮኔክት የምናደርግበትም ማለት ነው። ያንን ክሊሪንግ ግዴታ መስለን ባይጠበቅባቸውም የእስልምናን ስነ ምግባሮችን የሚማማሩበት ቤት እንዲሆንላቸው እንፈልጋለሁና ስለመጣህም ደስ ብሎኛል። ኔክስት ታይም ስትመጣ ግራ አትጋባም። የመጣኸው ቤት እንደዚህ አይነት ነው። ጥያቄ ካለ ግን በእስልምና ጉዳይ ዙሪያ ኤኒታይም አንተ ስጠይቅ ምን ይሆናል? እኔ እማራለሁ ማለት ነው ነው። አንተ ምንድነው የምታመልኩት፣ ምንድነው ይሄ ጥያቄ አለኝ፣ አልገባኝ ነገር አለ ምናምን ስትል አንተ ስጠይቅ እኔ ይማራሉ እኔ መመለስ ባልችል ወንድሞች አሉ። ወንድሞች መመለስ ባይችሉ ደግሞ ለኤቤ እስልምና ሙሉ መልስ አለው ብዬ አምናለው። ፈጣሪ ያላ በረዳ መጠን ደግሞ ወይ ጆርኒ ለጠፋቸው ማለት ነው ከባ እና ብዙ ሰው ግዴታ ባይሰልም እንኳን ስለ እስልምና እውቀት ሰው እንዳላገኘ ገብቶኛል እኔን ጨምሮ አልገባንም ለካ ሃይማኖቱን አላወቅ ነው ውጭ ከሚወራው በስተቀር ብዬ ስለማምን ያንን ሪፍሌክት ለማድረግ ነው። ህጎች አሉት። እንዳጋጣሚ የኔ ቤት ህግ ፈጣሪን አለ እንዲሁም ነቢያቶችን እንዲሁም ነቢ ማህመድ ሰለላሁ አለይሂ ወሰለም መሳቅ መሳለቂያ ማድረግ እኔ ቤት ኦር ደግሞ አነሰሰሪ መሳደብ አይቻልም። ቤተሰብ ልጅም ሆነ ምናምን ከህይወትም ጭምር ከቲክቶክ ብቻ ሲሆን ከህይወትም ያስወጣል። ከዛ ውጭ ግን ማንኛውም ጥያቄ አለኝ ለሚል ሰው ዲያር ዌልካም። ህጉን አልጠብቅም በንጽጽርና ጭቅጭቅ ፈልጋለሁ ካለ እኔ፣ አንተ ኦርቶዶክስ ነህ አይደል? ያንተን ሃይማኖት እናከብርልሃለን የኔን ሃይማኖት ሃይማኖት እንዲከበርልኝ ስለምፈልግ ማለት ነው። ኢፍናት ደግሞ ቶሎ ከህይወታችን ውጡ ነው የሚለው እንዳንረጋገጥ። ስለዚህ እንኳን ደህና መጣ ዳዊት ሲምፕል ሩል ሳሉት፣ በዚህ መልኩ ተዋውቃቸው እዚህ ጋ ትልቅ ቤተሰብ ውስጥ ነው የመጣው። አንድ ጥያቄ ብቻ አልመለስክልኝም ለምንድነው የማትሰልመው? እራስን ራስን አስተዋውቀኝና፣ እስልምናው እንዳትሰልም የያዘ ነገር ምንድነው? እሱንም ካል ሌላ ጊዜ በሰፊው ብናወራበት ይሻላል አይሻልም? በሰፊው ብናወራበት ይሻላል አይመስላችሁም? ትንሽ እንደዚህ እንደዚህ ጥያቄዎች ምናምን ሲኖርብን፣ አዎ ማንኛውም ጥያቄ ሲኖርብን አትጥፋ ብራዘር ዳዊት። እኔ እኔ አሁን ነው ካሉ ቦርደር አድርግ፣ ስራ ስለሆነ ቦርደር አድርግ። ከታች የሚለን ተመቃወጫ ዩሮፕ ምን ልካለን አሜሪካ፣ ካናዳ፣ እንዲሁም ኢትዮጵያ ምን እንልካለን እና ዳዊቴ ቦርደር ማድረግ ትችላለን። ለቤተሰቦች ድሪያ ምናምን ወደ ኢትዮጵያ ከፈለግ ምን እንልካለን። ከዛ በበለጠ ግን አትጥፋ፣ አረ እመጣለሁ። እንዲህ በጣም ደስ ስላላችሁኝ ነው የምር፣ በጣም ስለተመቻችው የእውነት በጣም ነው። በቃ እኔ በጣም ማለትም በቃ አብሬም ስላደግኩም ነገር ምናምን ነው መሰል በጣም ልዩ ክብር አለ፣ የምር ቀስ እያሉ እያደጉ። እኛ ለራሳችን ካልተከባበርን፣ ካልተፈካከርን፣ እኛ እኮ አደለም ለፍቅር ለጠብ እንኳን ምንም እንትን የለን ከዋል፣ ምንም ጊዜ የለንም። እያያችሁት ነው። አች ከንቱ ናት፣ በከንቱ የምትጠፋ አለም ናት። ስልክ አቅምን ስንኖር እናንተን ስንል ነው። ይህም ነው ደግሞ፣ ዌል ምን አለ መሰለ ብራዘር፣ እስልምናችን ዲናችን ገር ነው። ጀሊሉ ራሱ ፈኢነ መዓል ዑስሪ ዩስራ ነው ያለው። ከብዙ መከራ በኋላ ድሎት አለ። ከብቸኝነት በኋላ ደግሞ በቃ እንደዚህ ቤተሰብ ታፈራለህ። እና በዚህ ተደግፍ። እኔ ልልህ የፈለግኩት አንድ ነገር፣ አንድ አቡ ላጢፍ የሚባሉ አንድ ትልቅ ሸክ ነበሩ እና በወጣትነት ዘመናቸው ሚስታቸውን ሲያገቡ አንድ አላህ ስብሃኑ ታላ ሲያገናኝህ የሆነን ነገር ርዝቅን ሲሰጥ፣ ሊሰጥህ ከፈለገ የሚያስደንግጥ አይነት ርዝቅ ሊሰጥ ይፈልጋል አንተ የማትጠብቀውን ያክል አንተ በቃ ከጠየቅከው በላይ የሰጥቶ እንድትደነግጥበት የሚያደርግ አሁን አንተ ብቸኛ ነኝ ምናምን ምናምን ላልከው በኋላ ላይ አትንጫጩብኝ፣ አረ ምንድን ነው ጫጫታው የምትልበት ቤተሰብ ሊያስገባህ ይችላል። አላህ ከጠየቅከው በላይ ነገር ውስጥ ሊከት ይችላል። እና እኝ ሸህ አንድ ጊዜ ቤትም የላቸውም ንብረትም ገንዘብም ሚስትም የላቸውም፣ ፍየል በማረድ ነበር የሚተዳደሩት። እና እንደ ትምህርት እንዲሆን ነው አላህ እንዴት እንደሚረዝቀህ እንደ ትምህርት እንዲሆን ነው። እና መታገሻም ከሆነ ብዬ ነው እና ይህ ወጣት አንድ ጊዜ በጣም ቆንጆ ሴት በጣም የዓሊም ልጅ የሸክ ልጅ የሆነች ልጅ አስራ ሁለት ወንድ ጠይቋት። ለአስራ ሁለቱ ወንድ አባትየው መርሃብ አሉ። በአንድ ቀን ቀጠሩ አስራ ሁለቱንም ሹፍ ተመልከት በደንብ። ከዛ አስራ ሁለቱም በአንድ ቀን መጡ። ከዛ ልጅቷን ፊት ለፊት አስቀመጡና እቺን ልጅ ምድረው እኔ ለምጠይቀው ጥያቄ መልስ ለሰጠኝ ሰው ነው አሉ። የእሳቸው ጥያቄ ምን ነበረ? በአንድ ቀን ተዘርቶ በአንድ ቀን የሚበላ ነገር ምንድን ነው አሉ። እና ይህን ነገር ሰዎች ሲናገሩ በቆሎ ይሉ ነበር፣ ጤፍ ይሉ ነበር፣ ብዙ የእህል ዝርያ ይጠሩ ነበር። እና ሸኩ ግን የፈለጉት የሰዎቹን ዳዋ ላይ ያላቸውን በቃ ተጽዕኖ፣ ያንን ማየት ፈልገው ነበር። እና ሁሉም የተለያየ መልስ ሲመልሱ፣ ያሸክ ከውጭ ይቻላል ወይ ከተመልካች ይቻላል መልሱን መመለስ አለ። ከዛ ይቻላል ሀያ ሲሉት ዱዓ ነው አላቸው እና ወዲያው ተዘርቶ ወዲያው የሚበላ ነገር እንትን ካለው ዱዓ ላይ ሲድቅ ካለው አንድ ሰው ያንን ዱዓ ወዲያው ዘርቶ ወዲያው መብላት ይችላል። ሰሃበተል ኪራም እኮ ድንጋይን ፊትለፊታቸው አስቀምጠው ለሃጃቸው ዱዓ አድርገው ለ እንደዚህ ምንድን ነው ይሄ ክሬዲት ካለባቸው ምንድን ነው በአማርኛ ያ ነገር ካለባቸው ዱዓ ያደርጉና ያን ድንጋይ ወደ ወርቅ የመቀየር የዱዓ ፓወር ነበረባቸው ነበራቸው። እና ይህን ነገር ይህ ሲፋ ስለተላበሰ ያ ወጣት ዱዓ ነው አላቸው። እና በአላህ የሆነብኝ ለዚህ ወጣት ልጅን ጀባ ብያለሁ አሉ። እዛው ሰጡት እና ይህችን ልጅ ይዞ ወጣ። ይሄ ልጅ ብር የለውም፣ ገንዘብ የለውም፣ ቤተሰብ የለውም። ስቡ እንግዲህ እንደገና ወሰዳትና እሱ ፍየል አርዶ የሚያከፋፍልበት ቦታ ላይ ወሰዳት። የሰው ፍየል በማረድ በመክፈፍ ነበር የሚተዳደረው እና እዛ ቦታ ወስዷት ለእሷ የሚሆን አንድ ጠቦት ለማደን ወረደ ወደ ጫካ። በወረደበት ታይም ላይ አንድ ዜና ሰማ። አንድ ባለጸጋ ልጁ ታማ፣ ለዛች ልጅ መድኃኒት ላመጣልኝ ሰው የንብረቴን ግማሽ እሰጠዋለሁ አለ። ይሄ ሰው ሚስት አግኝቷል ግን ገንዘብ የለውም አላህ ሲረዝቅ በአንዴ ሲያመጣው። ከዛ ለዚች ልጅ ደግሞ የሚሆነው መድኃኒት ይህ ወጣት ያውቃል። ምንድነው የሚሆናት መድኃኒት፣ ብዙ ጊዜ ኤክስፒሪንስ ስላለው የፍየል ሐሞት እንደሆነ ያውቃል። እና ያንን ሐሞት ለዚች ልጅ አውጥቶ ይህንን መድኃኒት ለዚህ ባለጸጋ ሰጣል። የንብረቱን ግማሽ ሰጠው፣ ሚስትም ሰጠው። ከማንም በላይ ነው ይሄ ሰውዬ ማለት ነው። አላህ ሲረዝቅ በአንዴ እንደዚህ ነው ያስደነግጠሃል እና ለቀስክበት ለሊት ላይ ተነስና ያ አላህ ብለህ ዱዓ አድርግ። ዛሬ ላይ ያለቀስክበት ነገ ላይ ወላሂ ይሆናል። ብቻ የዱአ ሲልቅ ይኑረን። አብሽር ወንድሜ፣ እኛም አለን። እንደዚህ አይነት ነገሮችን አንዳንዴ ሁሉ ነገር ለኸይር ነው የሚባለው። ቆይታ ነው የምታውቀው ሲመጣ። እኔ አሁን አንተ እንዴት ነው እየተረዳሁ ያለሁት አንድ ሰው ጤነኛ እያለ ከዛ በኋላ ሲታመም የሚመጣው እንትን ነው፣ ጤነኝነቱ ትዝ ይለዋል ያንን ነገር ነው ከአንተ እየተረዳው ያለሁት፣ ግን ፈኢነ መዓል ዑስር ዩስራ ስለሆነ ጤንነቱም ይመለሳል። ያንተን ብቸኝነት ደግሞ ወደ ብዝሃነት ይመለሳል። እኛ ወንድሞችህ እያለን እቺን የመሰለች እህት እያለችህማ ህማ እንዳታለቅስ ከዚህ በኋላ አብሽር ሀቢቢ እንሻላ እኛም አለን። ለዛ ብዙ አትጨነቅ አብሽር፣ ወንድማችንሽ ምንም እንትን እንዳይሰማክ እኛ እህቶችህ ካለን አብሽር ሀይዬ።

ደሞ ማለት እንደዚህ አይነት ሰዓት ላይ ተጠቀም እንደውም ከልዋ የምትገባበት ሰዓት ላይ ከአላህ ጋር በደንብ የምትተዋወቅበት ሰዓት ላይ በቃ ተፈጥሮን የአላህን ስብሐነሁ ወተዓላ ተፈጥሮዎችን በደንብ የምታደንቅበት ሰዓት። ምክንያቱም ቢዚ የሚያደርግህ ስራና ስራህ ብቻ ነው። ቁርአንን ማንበብ በነገራችን ላይ ማለት ነው ከአላህ ጋር ሞር የአላህን ስብሐነሁ ወተዓላ ንግግርን አውቆ እያንዳንዱን ነገር ይሄ ለዚህ ነው። እንደውም በአሁን ሰዓት ላይ ነው ታይም ያለ ከአንተ በአላህ ጋር መታወቅ ከዛ በኋላ የአላሁን ስብሓን ወተላ ኒዕማዎችን ካወክ በኋላ ምንም አይነት ነገር ኢምፓስብል አይሆንብህም። አላሁን ስብሓን ወተላ ደግሞ ጥሩ ሰዎችን ኤሪያክ ያዞርልሃል። በቃ በአንተ አጠገብ ያሉ ሰዎች ሁሉ ከቢቱን ከእንትን ለይቶ ጥሩውን ከመጥፎ ሰዎችን ለይቶ አላሁ ስብሓን ወተላ ያመጣልሃል። እና አላሁ ስብሓን ወተላ አንድ ነገር ሲያዘገይብህ ለአንተ የሆነ ነገር ኸይርን ይዞ ነው የሚመጣው

ወይል ይህን የመሰለ ፍቅር እና ቅፍቅፍ እዚሁ ጋር አግኝተዋል። አንድ ነገር አስታወሰችኝ። ያወራን ቅድም እያልኳት ነበር። አንዳንድ ቀን አይ ፊል ሎንሊ ብቸኝነት፣ በቃ አለም የተደፋብኝ በቃ ላይክ አለል ብቸኝነት አይነት ስሜት ውስጥ ይሰማኝና ጫጫቶ ስከተኝ ግን ማለት ነው ወደ ብቸኝነት የመለሱ ላይክ ከናት ብሪንስ ሰፊ ኬት ሊያረጉኝ ነው እንዴ? በዚህ ጋር ጫጫታ አለ፣ በዚህ ስልኬ ማየት እዚህ ድንገት ሲመጡና ሶማሌዎች ውሀ ምናም ሲሉ እንቀቅፍ ሰላም ምናም ምናርገኝ፣ አረ ውጡ ከዚ ውጡ ምናምን እላለሁ። ነብሴ ኦልሬዲ ወደ ጭንቀት ታመራብኛለች እና እኛ የቱ ጋነን እላለሁ። እዛ ብቻይነት ፈልገዋለሁ እዚህ ጋር ጫጫታም ሲመጣ አንችለው። ስለዚህ ፈጣሪ ሁሉን አዋቂ ነው ላለ የምንችለውን ነገር ቅድም ሲል ይሳቅ በስልምና ፈጣሪያችንና ከአቅማችን በላይ አይፈትነንም። ሲፈትነንም እኛ የምንችለውን ነገር ነው። አንተ እስከምታለቅሰው ሊሚት ሲፈትነ እዚህ ያለውን ፍቅር ስጦታ ሰጠክ። አንዳንድ ጊዜ ላይ ዋትስ ዩር ሊሚት። እኔ እንደውም ቻሌንጅ ራሳችሁን አድርጉት። የማትችሉትን ነገር ፍላጎታችሁን ላይ እንትን እንፈልጋለሁ እንትን እንፈልጋለሁ ብታገኙት ምንድ ሀብት እንፈልጋለሁ ሳምቲንግ ብታገኙት ምንድን ነው የምትሆኑት? ውጁቢ ቢ ዊሊንግ እዛ ውስጥ የመኖር ወይስ ይህ እኮ የኔ አይደለም ብላችሁ ነው የምትወረውሩት አንዳንዴ ስለዚህ እውነት የእናንተን የሆነን ነገር ይስጥ። ከዛ አሁን ጫጫ ጫጫት አምሮ ጫጫ ብትገባ ቢ ዩማይ ሉዝ ዩር ማይንድ፣ እንደውም ያ ነገር ሌላ ዲፕሬሽን ከጸጥታው የባሰ ዋይ ይህንን ጠየኩኝ የምንልበት ነገር ውስጥ እንዳይከተል፣ የምንመኛቸውንም ነገሮች ውሽቲን ክሊር መጀመሪያውኑ። ከዚ ፈጣሪያችን አላ በእኔ አመለካከት ባስተምሮትም፣ እንግዲህ ወንድሞች ይጨምሩላል፣ አንዲትንም ነገር አልከለከለንም የከለከለን ነገር የለም። ይልቁንም የሚበጀውን ለኛ ያደርግልናል እንጂ። የሚበጀውን ልክ ሲቀርብልን ግን ስትል ያንን ነው የምትፈልገው። ኦኬ ፊውል ጊቭ ዩ አይ ቲንክ ያንን ፈልግሃል አይደለ? ውስጥ ነይተኸዋል አይደል? ይመጣልሃል። የነየትከውን ነገር ሳታገኘው አታልፍም ብዬ አስባለሁ። እኔ መነየት የሚለውን ቃልም ቅርብ ጊዜ ኢት ጀስት ሊትረሊ ሜክስ ሴንስ ለእኔ እና ብዙ አሁን ሪሌሽንሽፕ ውስጥ ድጋሚ ለመግባት ምናምን እራሴን አስብ እና ይህንን እንትን ክራውዱን እችለዋለሁ እላለሁ አዩ ሬዲ ለጭንቅላት ራሱ ይህንን ክራውድ ይችለዋል። አንደኛ፣ ሁለተኛ ሌላም እንትኖችን አታስገባ፣ ቀዳዳዎችን በቃ፣ ሌላ እውቀቶችን፣ ሌላ ነገሮችን ይቅሩብ፣ ከአላ ትምህርትና ከቁርአን ውጭ ለጊዜው እና ከወንድሞች ትምህርት አትራቅ፣ እንደ አድቫይስ ነው። ሌላ ኢንተርቴን ያደረጉኛል የምትላቸው እውቀቶች ለጊዜ ሆልድ አርጋቸው፣ አትሊስት ከአንተ ካልም ምትሆን የምትፈልገውን ነገር እስከምታቅ ራስህ ክሊርሊ፣ እኔ እንዲህ ማድረግ እችላለሁ፣ እንዲህ መሆን ፈልጋለሁ የምትለው እስከምታቅ በኮዝ